እዚህ ሁሉ ተባባሪ ደግሞ እናቱ ነች። ቤቱ ውስጥ ቤት ውስጥ እየሄደች ሽቶ የምትለቃቀም ልብስ የምትለቃቀም እናትዋ ነበረች። እንዲ ያናቀም እናውጣ የንጉድ እናትዩ አር ስትለቃቀም የነበረችው ከዛ ልጇ ሲጠላት ሌላ ሲ ሲያፈቅር ደግሞ እሷን ደግሞ ልጅቷ ደግሞ መልሳ ደግሞ፣ አንቺ ቆሻሻ ባለጌ እያሳደግሽ የመደለሽ ላይ ተሳደበች እናትዮ አይደለች። ግን የወር አበባ ያለች ማዕፀን አላት ሴት ነች፣ እናት ነች። ነጠላ ለብሳ ግን ትወጣል፣ ቤተክርስቲያን ሄዳለች። እንዲህ አለ። ሰላም ልበል እንጂ ሰው ተውግድ የለም አታስፈልግም ነው በቃ አው ግን የሆነች ነገር ብቻ ተናገሬ ይፕሪሽ ይቅርታ፣ መምህር፣ መንገድ ላይ ነኝ። የሆነ ነገር ተናገሬ ልውጣ ይፈቀደልኝ። በጣም ሁለት ደቂቃ ቢበዛ ነው። እሺ፣ በመጀመሪያ ሁላችሁንም ሰላም ብያለሁ። አንቺ ሁላችሁንም ሁላችሁንም እጅግ በጣም ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተወዳጆች፣ እንዴት አላችሁ? ከሰሞኑ እንዲህ አይነት ጉዳዮች ትንሽ በርከት እያሉ ነውና እኔ በግሌ ማለት ሁላችንም እንዲያው ትልቅ የበረከት ጾም በሆነው በዚህ ጾም ትንሽ በረከታችንን ባናጣ ብያስብ ነበረ፣ ግን አልሆነም። ዞሮ ዞሮ እና ምናልባት በጣም መሰረታዊ ነገሮች ሲነሱ ነበረ። እኔን በጣም የምትወዱ ለኔ በጣም ትልቅ ፍቅር ያላችሁ፣ ለኔ በጣም ትልቅ ክብር ያላችሁ ወዳጆቼ እኔ ስዘለፍባችሁ፣ ስከሰሰባችሁ ቅር ተሰኝታችሁ ባጸፋው እናንተም ሀይለ ቃል ስትዘነዝሩ የነበራችሁ እህቶች፣ ወንድሞች በጌታ ፍቅር ለመናችሁ። እኔ ሳይከብደኝ ነገሮችን በቃ ያው ዝም እንዳልኩሉ እናንተም ልክ በዛው በተመሳሳይ ዝም እንድትሉ በሉ ጊዜ ልስም እጠይቃለሁ። ምክንያቱም እንደዚህ አይነት ሰዎች ምላሽን ይወዳሉ። እንደዚህ አይነት ሰዎች ሁልጊዜ ጊዜ ስለኛ የሚያወሩት እነሱ ስለተረሱ ነው። ባጭሩ ነው ማለት ነው። ፈልጋ ያንን ነው። በነገራችን ላይ ፈለገ አትናትዮስ ውስጥ ተጽዕኖ ፈጣሪ ምናምን ይሄ ጌም ላይ የተጀመረ ነገር ነውና ሪል እውነትም ተጽዕኖ ፈጣሪ ነው ማለት ነው። ምክንያቱም አንድ ሰው ስለራሱ ማውራት ትቶ ስለእናንተ የሚያወራ ከሆነ ስለእናንተ ካላወራ ሰዎች ይካ ያረጉት ማለት ነው ባጭሩ። ስለዚህ ያ ሰው ስለራሱ ሲያወራ ሰዎች ስለማይሰሙት አረታው አንተሽተው ስለራሱ ሲያወራ ሰዎች ስለማይሰሙት ስለ ሰዎች ያወራል። ኦኬ የሆነ ያንተሽን ወይ ፎቶ ያወጣል ከዛ ወይ ይፈል እምቢ ሲል ደግሞ ይሁን እሺ፣ ገበያው ቀዝቀዝ ሲል ደግሞ ወይ ያኬን ወይ ልደትን እንደዚህ ያደርጋል ምናምን እያለ እያለ ይቀጥላል። ሶ ያ ሰው የሚፈልገው አቴንሽን ነው ማለት ነው። በቃ እነዚህ አቴንሽን ሲከር የሚባሉ አይነት ሰዎች አሉ። ባጭሩ ቃል ምገባላችሁ ነገር እኔ ፈለገ አትናትዮስ እባላለሁኝ እና በማንኛውም አይነት ጉዳይ ላይ ቅሬታ ካለባችሁ፣ እስፔሻሊ ደግሞ እንዲህ አይነት ሃሳብ ሲያነስ የነበረው ወንድማችን ቅሬታ አለኝ ፋይል አለኝ ብዙ ቪዲዮዎች ማስረጃዎች አሉኝ እንዲህ አይነት ነገሮችን ሲናገር ነበርና ቲክታክ ላይ መፍትሄ አይገኝም ባጭሩ ፈለገ አትናትዮስ የመብት ጥሰት ፈጽሞባችሁ ሊሆን ይችላል፣ ወይም ደግሞ ወንጀል የሚባሉ ነገሮችን ፈጽሞ ሊሆን ይችላል። ፈጽሞባችሁ ያላችሁ ሰዎች ካላችሁ ቲክታክ ላይ ተቀምጣችሁ በማውራትና በመናገር የምታተርፉት ነገር የለም። ስለዚህ አገራችን ላይ ሕግ አለ። ስለዚህ በሕግ ተቋማት በኩል አስፈላጊ ከሆነ እኔ ቦታውን ላመለከታችሁ ይችላለሁ። ሄዳችሁ ከሳችሁ በሕግ እኔ ልጠየቅ እችላለሁ። ፈለገ አትናትዮስ የሰራ ወንጀል ካለ ሁሉም ከሕግ በታች ነው በነገራችን ላይ ሁሉም ሰው በህዝብ የሚወደደውም በህዝብ የሚጠለውም የሰው ፍቅር ያለውም የሰው ፍቅር የሌለውም ሁሉም ከህግ በታች ነው። ስለዚህ ፈለገ አትናትዮስ ሲሆን የሰራው ስለተጣለ ብላችሁ የምታምኑ ከሆነ ቲክታክ ላይ በመጮህ የምታገኙት ነገር የለም ወንድሞቼ፣ በቃ እኔ ዝግጁ ነኝ። በቃ እኔን መክሰስ ትችላላችሁ፣ በህግ መጠየቅ ትችላለሁ። ከዛ በተረፈ ደግሞ እኔ ስዘለፍ ነበር አልደነቀኝ። ግዜ ነበር የሚያውቀው እኔን የወለደች እናት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 የግድ አሁን እኔ ፈለጋት ናቴ እናት ስለሆነ አይደለም እያልኳችሁ፣ ያሉት የተሙም እናት የቢኒም እናት የመምሬ ፍሬምም ያንተነም፣ እታች ያሉት የመምር፣ የሌሎችም እዚህ ውስጥ ያላችሁ የት የወንድሞች እናቶች ባጠቃላይ የእናትነት ጸጋ የእናትነት ክብር አላቸው። የእናትነት ክብርን ማንም ሊያዋርደው አይችልም። በቃ ይሄ እጅግ በጣም እጹህ ድንቅ የሆነ ስጦታ ነው። በማህጸናቸው ነፍስን የሚያክል ነገር ነው ይህ ኦኬ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 ሳልከፍላችሁ እኔም ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናትዮስን ክብር ዝቅም ከፍም ልታደርጉት አትችሉም። ክብሬን ዝቅ ላደርግ የምችለው እኔን በማይገባኝ ቦታ ስገኝ፣ ለምሳሌ ቤተክርስቲያን አገልጋይ ነኝ፣ በማይገባኝ ቦታ የምገኝ ከሆነ ክብሬን አወርደዋል። በተመሳሳይ ደግሞ የቤተክርስቲያንን ትምህርት ተከትዬ ስርዓተ ቤተክርስቲያን ክብር ደግሞ የምቀጥል ከሆነ ደግሞ እግዚአብሔር አምላክ ኦኬ ስርዓቱን እንዳከበርኩኝ ሁሉ እሱም እጥፍ ድርብ ክብረን ይሰጣል። ለምን አምላካችን እግዚአብሔር የሚያከብሩትን የሚያከብር አምላክ ነው። በፊሊጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ምን ብለን ይብለን ይሰብል ወልደው አለ ነው ብሎ በጠየቃቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ይሄው ብሎ መለሰለት። ክርስቶስ ይህን ሰጡ ዝም አላለም። ጴጥሮስ ንዑድ ነህ ክቡር ነህ አለው። ለምን ጴጥሮስ በሚገባ ትክክለኛ የሆነ ማንነቱ ስለተናገረ አክብሮ ማለት ነው። ስለዚህ ንዑድ ነህ ክቡር ነህ አለው። በክርስቶስ ዘንድ ይህን ያክል ክብር አገኘ እና ኒውይስ ነገሮችን በፍቅር ብንቋጭ ደስ ይለኛል እኔ በዚህ አጋጣሚ ማመስገን የምፈልጋቸው ወንድሞች አሉ። ወንድማችን ድል በድል ደውሎ እንደው ምን እንደው ምናልባት ያስቀየምኩ ነገር እንኳን ካለ ይቅርታ፣ እግዚአብሔር በሚያውቀው ያን ያክል እንኳን የደረሰ ነገር አልነበረም። ወንድማችን ኬኩም ከዚህ በፊት በላይፍ ስሪም ላይ ይቅርታ ጠይቋል። ከእንደገና አሁንም ደውሎ በነገሮች በተፈጠሩ ነገሮች በአጠቃላይ ይቅርታ ጠይቋል። ይቅርታ መጠየቅ ማለት ትልቅነት ነው። እግዚአብሔር ያክብራቸው እነዚህን ወንድሞች። ከዛ በመቀጠል ደግሞ አሁን የምታስታውሱት ነው የቅርብ ጊዜ ከወንድማችን ሰሙ ጋር ተያይዞ እኔ በቻልኩት አቅም ያለን ክፍተት አለ አይደለ ለመድፈን፣ የተፈጠሩ ችግሮችን ለመፍታት ዝግጁ ነኝ። ቅር የተሰኛችሁት ነገር ካለ ፕሊስ፣ በውስጥ መስመር ሲያወሩኝ ወይ ስልክ ቁጥሬ ካላችሁ ደውሉልኝ ብዬ ተናገር ያለሁኝ ያው መልእክቱ ስላልደረሳቸው ይመስለኛል። እና ምክንያታዊ እንሁን ፕሊስ። እኔ ተመስገንን ስጠላ ቤተ ክርስቲያን ትደሰታለች፣ ትደሰትም። በዚህ አጋጣሚ ብዙ አምላክም እግዚአብሔር ያክብርልኝ እነዚህ ሶስት ወንድሞች ድል በድል ኬኩ እና ብዙ አምላክ እያንዳንዱን ችግሮች በአጠቃላይ አውርተው ነገብ ያው ለነገሮች ምክንያት የሆኑ ስለተገኙ እነሱ መመስገን እፈልጋለሁ። እንዲህ ሲያደርግ በነበረው ሰው ግን ዙሪያ ብዙ ትኩረት ሰጥታችሁ ተሙ ባታወሩን ይደስ ይለኛል። እኔ አንደኛ ነኝ ያልከበደኝ፣ ለኔ ለክርስትናዬ ይሄ አንዱ ዋጋ ነው። አገልግሎት አልጋ ባልጋ አይደለም። አገልግሎት ሁሉም ሰው የሚያጨበጭብበት ሁሉም ሰው ፈለገዬ ፈለገዬ የሚልበት አይደለም። የግድ መቅመስ አለብን እንዲህ አይነቱን ነገር። ሰይጣን ንቆናል ማለት ነው ባጭሩ። እንዲህ ካልተፈተንን ሰይጣን ንቆናል፣ በአገልግሎታችን ንቆናል ማለት ነው። እና ግድ የለም እኔ ዘረፉ አልከበደኝም። ትችቱ አልከበደኝም። የኔ እናት አውጥቶ በዚህ በቃ ከፍ ዝቅ ማረጉ መዝለፉ፣ ምናምን አልከበደኝም። እግዚአብሔር አምላክ ወንድማችን ለንስሐ ሞት ያብቃው። በቃ እንዲህ ያለ ስህተት መንገድ እየተጓዘን ያለው እግዚአብሔር ለንሳ ሞት ያብቃው። እሱ በንሳ ሕይወት እንዲመላለስ ያደርግልን። ሁሉም ሰው አጥፍቶ ይጸጸታል። እንዲጸጸት እንግዲህ እግዚአብሔር አምላክ ይርዳው። በዚህ አጋጣሚ ማለት እንፈልገው ነገር ምንድነው? አሁንም ችግር ካለ ስልክ ቁጥሬን ያውቀዋል። የቀረ ያለው ነገር ካለ የተከፋበት ያዘነበት በጣም እንዲህ አይነት ነገሮች አንተ ያረካቸው አናደውኛል ሚላቸው ነገሮች ካሉ አደባባይ ሳይሆን ችግሩ ነው የሚፈተው። እኔ ስለሆንኩ በስልክ ቁጥሬን እንደውሉ እንት ያው ያንዳንዱ ነገሮች ቼክ ማድረግ ይችላል እንደው ይከሰስልን ለሚሉትም ጉዳይ ደግሞ ፈለገ አትናትዮስ ዝግጁ ነው በህግ አግባብ ማንኛውም ሰው መብቱን ማስከበር ይችላል ያፈንኳችሁ ካላችሁ የጨኮንኳችሁ ካላችሁ ሄዳችሁ በህግ አግባብ እኔን ማስጠየት ይችላላችሁና በዚህ አጋጣሚ ያ ጉዳይ አናዷችሁ አበሻሽቷችሁ ትላንትና ለሊቱም ሙሉ ስታዙን የነበራችሁ በጣም ስትቆጡ የነበራችሁ በውስጥ መስመር ያ ነገር እናንተንም ተሰምቷችሁ ብዙ መልዕክት ታስቀምጡልኝ የነበራችሁት ቶች ወንድሞች፣ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የምወዳችሁ። ተሙዬ እድሉ ስለሰጠኝ አመሰግናለሁ። መንገድ ላይ ስለሆንኩኝ ነው እንግዲህ ልሰናበታችሁ። ደህና ሆኑልኝ፣ ቻው። እሺ፣ ተሙዬ ሰላም ነው። አንዲትም እህት ከኔ ጋር በተያያዘ ቤቷን ከፍታ እያለቀሰች ነበር። አንተ ሺዬ ታውቃለህ። አለምዬን አለምን በመስደብ አሁን እህታችንን አናግራት ብዬዋለሁ። እዮባ እያናገራት ነው። ብትችሉ ከቤተ ክርስቲያን ትውልድ ባይወጣ ደስ ይለኛል። ወጣቱ ባይወጣ ደስ ይለኛል። ወደ ቤተ ክርስቲያን መጨመር ሲገባን እንደዚች አይነትን እህቶችን እየሰደብን የውሸት ቃላው እየተሳደብን ከቤተ ክርስቲያን ባናወጣ መልካም ነው። ለሚባል ሰይጣን በምን እንደሚመጣ ስለማናውቅ እና መምህራኖች፣ ወይም ደግሞ ቀሳውስቶች ቀሲስነን ደግሞ እንደዚህ ካህንን እየተባለ ተሳዳቢ ቤት ባትገቡና ብትችሉ ጊዜ ካላችሁ ቤታችሁን ከፍታችሁ ብታስተምሩ። ራስሽ ጠይቂ መጀመሪያ ስለ እኔ አንቺ ነሽ ወይስ አንተ ስለ እኔ ይቅርታ መጠያየቅ የምትነግረኝ? እኔ ትልቅ ሰው ነኝ፣ ማስተዋል የምችል ሰው ነኝ። እሺ፣ የገባችሁ እየገባችሁ፣ ተሳዳቢ ቤት አታሰድቡን። እኔ ደግሞ እናቴ በጣም ነው መወዳት። የኔ እናት ትለያለች። የሚገርማችሁ ነገር ቀን ቀን እንጀራ እየጋገረች ማታ ማታ ሲንጀር እየሰራች እንደገና ደግሞ የገበያ ቀን ደግሞ ከሰል እየነገደች ያሳደገችን ድንቅናት ናት። እሷ ሳትማር እኔን ያስተማረች እሷ በእግሯ ሄዳ ለእኔ በዛ ሰዓት ላይ ቆዳ ጫማ የሚባለውን ቆዳ ጫማ እየገዛች ሙሉ ሙሉ ልብስ እያለበሰችን ከሰው በላይ አርጋ ያሳደገችን ድንቅናት ናት። ስለዚህ እናቴ መሰደብ የለባትም። እኔ ካጠፋው ከፈለጋችሁ ዘግዝቁኝ፣ ከፈለጋችሁ ቆራርጡኝ፣ የፈለጋችሁትን ነገር አድርጉ። ይሄን ነገር ፈቅጄላቸዋል እናቴን ግን አትንቁ እኔ ኢትዮጵያዊ ወንድ ነኝ ስለዚህ ነው ምለው መምህር ቃለ ህይወት ያሰማልን ለተናገርኩት ቃል ድንገት ስህተት ካለ ይቅርታ አድርጉልኝ ቅድም ላይ አውዱን አገኘሁት ለኮሜንቶች